ጉ እኔ ካጋለትኩትም የከፋ እንደሆነ መስክረውልኛል። አንዳንዶቹ ለማድረግ እንደሚሞክሩት እሬቻንና ኮተቱን ክርስትና ልናነሳው አንችልም። ከዛ ጋራ ምንም ግንኙነት የለውም። ኢሬቻ ከመሰረቱና ከአመጣቱ የሰይጣን እጅ ስላለበት በምንም አይነት በክርስቶስ ደም ከተገዛ ህዝቡ ዘንድ በዓሉ ስም ባንክ ተከፍቶ ገቢው በዛ ብጠራቀም በዛ ስጦታ ደግሞ ትምህርት ቤት፣ ክሊኒክ፣ መንገድ ብሰራ ይህ ሁሉ እንቅስቃሴ ለአገር ልማት ለህዝብ ጥቅም ከመሆኑም በላይ ተተኪው ትውልድ መልካም ነገር የሚማርበት ይሆናል። ስለዚህ ይህንን ሁሉ መንገድ ላይ ወጥተን ኡ ብለን መመለስ ምን ክብር ነው? ያን ይሄ ነገር መንፈሳዊ ነው ሰይጣናዊ ነው፣ ገዳይ ነው፣ አጥፊ ነው። ስለዚህ የኢትዮጵያ ህዝብ ተያይዞ ንሳ መግባት አለበት። ሲያብሪን ለማመዝገን ስንፈልግ ከሁሉ አስቀድመን